ሰላም ሰላም እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛ እና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ የሆኑ ሕይወትን የሚቀይሩ አባባሎችን እያነበብን የማንበብንና የመጻፍን ችሎታ የምናሳድግበት የተለያዩ አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ ታዲያ እነኚህን አረፍተ ነገሮችን በማንበብ በመጻፍ፣ የራሳችሁን የማንበብና የመጻፍ ችሎታችሁን ማሳደግ የምትችሉ መሆኑንና ከዚህ በተጨማሪ ደግሞ የመናገር ወይም የንግግር ችሎታችሁን ወይም ንግግራችሁን ማሳመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ እዚህ ጋር የተዘረዘሩት እጅግ በጣም ብዙ የተለያዩ ሕይወትን የሚቀይሩ አረፍተ ነገሮች ወይም አባባሎች አሉ። ታዲያ እነኝህን አባባሎች ስትፈልጉ ለራሳችሁ ስትፈልጉ ደግሞ ለጓደኞቻችሁ እየጻፋችሁ እየተዝናናችሁ እንድታነቡና እንድትማሩባቸው ይዤላችሁ ነው የመጣሁት። ውድ ቤተሰቦቼ እጅግ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 ማንበብና መጻፍ ስለቻሉ እናንተም ለመጀመሪያ ጊዜ ይህን ቻናል የምትመለከቱት ወይም ይህንን ቪዲዮ የምትመለከቱት ሳብስክራይብ የምትሏን የደወል ምልክቷን በመንካት ቤተሰብ እንድትሆኑና እንደዚህ አይነት እጅግ ያማረ ቪዲዮ በየጊዜው የሚለቀቀው በቀጥታ ወደ እናንተ እንድደርስ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠ እንገኛለን ማለት ነው ድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ እጅግ አስደሳች እና አስደናቂ የሆነውን እድል እንድትጠቀሙ ይሁን። ምክንያቱም እናንተን በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ አድርገናችሁ እናሰለጥናችኋለን ማለት ነው። ውድ ቤተሰቦቼ ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሀይ በማለት ወይም በማናገር እኛን ማግኘት የምትችሉ መሆኑን እና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተ መታችሁ ስትፈልጉ ከነርሱ ጋር በግሩፕ ወይም በጋራ ስትፈልጉ ደግሞ ብቻችሁን ቀለል ባለ ሁኔታ በጣም በአጭር ጊዜ ውስጥ ማንበብና መጻፍ ችላችሁ በራሳችሁ ላይ የሚያስደንቅ ለውጥ ስለምታዩ ይህንን እድል እንድትጠቀሙ ይሁን። አሁን ወደ ዛሬው ቪዲዮ እገባለሁኝ። ቅድም እንደተናገርኩኝ ዛሬ የምናየው የተለያዩ አባባሎች አሉ። እነኚህ እጅግ አስፈላጊ አባባሎችን እንዴት እናነባለን፣ እንዴትስ እንጽፋችኋለን? እንዴት ሲይዘን ደግሞ ከጓደኞቻችን ጋር እነኚህን አባባሎች እየተጠቀምን መነጋገር እንችላለን፣ የሚለውን ሀሳብ በጥልቀት የምናየው ይሆናል። እዚጋ የምታዩት የመጀመሪያው ቃል ምን ይላል የሚለውን ላሳያችሁ። እዚጋ እንደምታዩት ከ ት ም ህ ር ት፣ አያችሁት? ትንሽ ረዘም ይላል። ሁላችሁም እንድትሞክሩ ይሁን ማንበብ የቻላችሁት እኔም ቀድማችሁ በማንበብ ከዛ በኋላ በመጨረሻ ቼክ ማድረግ ትችላላችሁ ማለት ነው። እኔ ካነበብኩ በኋላ ትክክል እንዳነበባችሁና እንዳላነበባችሁ። ማንበብ ያልቻላችሁት ደግሞ ረጋ ብላችሁ ከእኔ ጋር እያንዳንዱ ፊደል እየቆጠርን እናነባለን ማለት ነው። በጣም አሪፍ። ከትምህርት ከትምህርት ይላል። አያችሁት? ከትምህርት ይላል። የእኛው ቀላል ነው በጣም ሁለት ፊደልም ስለሆነ፣ እስኪ እናንብብ አብረን። ቤት ቤት ይላል። ቤት ይላል። በጣም አሪፍ። የእኛው ደግሞ ሶስት ፊደል ነው። ይልቅ ይልቅ ይላል። ይልቅ ይልቅ። የእኛው ደግሞ ህይ ወት ህይወት፣ ህይወት ይላል። አሪፍ። ብዙ ብና ዙ ብዙ ይላል። ያስተምራል ያስተምራል ይላል። እስኪ አንድ ላይ አብረን እናንብብ። ከትምህርት ቤት ይልቅ ህይወት ብዙ ያስተምራል። ይህ ማለት ምን ማለት ነው ካላችሁ ውድ ቤተሰቦቼ እንሳብራራላችሁ። ምንድን ነው ማለት የፈለገው ካላችሁ ማለት ነው ውድ ቤተሰቦቼ፣ አብዛኛው ጊዜ ሰው ከትምህርት ቤት ሄዶ ከሚማር ይልቅ በህይወት ውስጥ ወይም በኑሮ የሚማረው እጅግ በጣም ብዙ ነው። አንዳንድ ጊዜ እንዲሁም ከተማረ ልጅ ያልተማረ አባት ይበልጣል። ምክንያቱም ብዙ ነገር በህይወት ውስጥ አይቶ ስላለፈ ችግርም፣ መከራም፣ ደስታም፣ ሀዘንም ብዙ ነገር ስላሳለፈ ያ አባት ከልጅ ይልቅ አስተዋይ ይሆናል። ለዛ ነው ከትምህርት ቤት ይልቅ ህይወት ብዙ ያስተምራል። የሚለው ማለት ነው። በጣም አሪፍ። ወደ ሁለተኛው እናመራለን። እዚ ጋር ያለው ምን ይላል? ያለውን ያለውን ይላል። በጣም አሪፍ። እዚ ጋር ያለው ትንሽ እርዘም ይላል፣ ነገር ግን አንድ ላይ ካነበብም በጣም ይቀላል። አብረን እናንብብ። የማያውቅና የማያውቅና የማያውቅና ይላል። የማያውቅና የማያውቅና ምንም ምንም ምንም ይላል። በጣም አሪፍ የሌለው የሌለው ይላል። የሌለው እኩል እኩል እኩል ይላል። ነው ይላል። በጣም አሪፍ እስኪ አንድ ላይ አብረን እናንብብ። ያለውን የማያውቅና ምንም የሌለው እኩል ነው ይላል። ይህ ማለት ምን ማለት ነው ካላችሁ ለምሳሌ አንዳንድ ጊዜ አንዳንድ ሰዎች የሆነ ነገር ኖሯቸው እንኳን እንዳላቸውም አያውቁም። ስለዚህ ያ ሰውና አሁን ደግሞ ምንም የሌለ ሰው እኩል ነው፣ ምክንያቱም ሁለቱም እየተጠቀሙ አይደለም። በዛ ሰዓት ማለት ነው። ለምሳሌ አንድ ሰው አንድ ነገር ቢኖረው በሚያስፈልግበት ጊዜ ካልተጠቀመ ወይም እንዳለው ካላወቀ መጠቀም አይችልም። የሌለው መጠቀም አይችልም። ስለዚህ ያለንን በአግባቡ ካልተጠቀምን እንደሌለ ነው የሚታሰበው ማለት ነው። ስለዚህ ያለንን ማወቅ አለብን። ለተሰጠን ነገር ደግሞ ሁሉ እግዚአብሔርን ማመስገን አለብን። ምክንያቱም የተሰጠን ነገር ከሌለን ነገር እጅግ በጣም ይበልጣል። የተሰጠን በጣም ብዙ ነው። ያልተሰጠን ምንም ነገር የለም። አንዳንዴ አለማስተዋላችን ነው እየጎዳን ያለው ማለት ነው። ድ ቤተሰቦቼ በጣም አሪፍ ያለውን የማያውቅና ምንም የሌለው እኩል ነው የሚለው ሀሳብ ለዛ ጊዜ እንጠቀማለን ማለት ነው። ድቤ ሀሳቦቼ እጅግ በጣም አስተማሪ የሆኑ አባባሎች እንደሆኑ እርግጠኛ ነኝ። ብዙ እየተማራችሁ እንደሆነ ምንም ጥርጥር የለኝም። ወደ ሶስተኛው እናመራለን። እዚህ ጋ ምን ይላል? ችግሩ ችግሩ ችግሩ ችግሩ ከዛ ሁለት ፊደል ነች። ላይ ላይ ሳይሆን ሳይሆን ሳይሆን በጣም አሪፍ። መፍትሄው መፍትሄው ይላል። መፍትሄው ላይ ላይ ይላል። በጣም አሪፍ። አተኩር አተኩር ይላል። እስኪ አንድ ላይ እናነባለን ወደ ቤተሰቦች። ችግሩ ላይ ሳይሆን መፍትሄው ላይ አተኩር ይላል። ይህ አባባል ምንድነው? ምን ለማለት ፈልጎ ነው ካላችሁ ለምሳሌ አንዳንድ ጊዜ አብዛኛው ሰው ስለ ችግሩ ብቻ ነው የሚያወረው ስለ መፍትሄው ማሰብም አይፈልግም ማለት ነው። ድቤ ሂሳቦቼ ያ ማለት ችግሩን ብቻ የምናስብ ከሆነ ችግሩን መፍታት አንችልም። ነገር ግን በዛ ቦታ ስለ መፍትሄው ማሰብ እጅግ በጣም የተሻለ ነው። ያንን ችግር ለመፍታት ሀሳብ ይመጣላቸዋል ማለት ነው። ስለዚህ ሁልጊዜም ቢሆን ችግሩን ብቻ እንትን ከማለት ይልቅ መፍትሄውን መፈለግ እጅግ በጣም የተሻለ ነው። ችግራችሁን ማወቅ አንድ ነገር ሆኖ ለዛ ችግር ግን መፍትሄ መፈለግ ሌላ ነገር ነው ማለት ነው ድ ቤተሰቦቼ። ለዛ ነው ችግሩ ላይ ሳይሆን መፍትሄው ላይ አተኮር የሚለው ማለት ነው። ችግሩ ላይ ማተኮር የለባችሁም መፍትሄውን ግን ማጤን አለባችሁ ማለት ነው ድ ቤተሰቦቼ። በጣም አሪፍ አሁን ደግሞ ወደ አራተኛው እናልፋለን። ምን ይላል እዚህ ጋ እንደምታዩት ስኬት ስኬት ይላል። በጣም አሪፍ ሁለት ሁለት ህግ ህግ ይላል ህግ አለው አለው አለው ይላል። በጣም አሪፍ አንደኛ ምንድን ነው? ጸሎት ጸሎት ይሄኛው ደግሞ እና እና ሁለት ፊደል ምስጋና ምስጋና አራት ፊደል ነው፣ ምስጋና ይላል። እስኪ አንድ ላይ አብረና አንብብ። ስኬት ሁለት ህግ አለው፣ ጸሎት እና ምስጋና ይላል። ይህ ማለት ምን ማለት ነው ካላችሁ፣ ለምሳሌ ሁሉም ነገር የሚከናወነው እግዚአብሔር አምላክ ስረዳናው ማለት ነው፣ ዲ ቤተሰቦቼ። ለዛ ነው ስኬት አንደኛ የሚያስፈልገን ጸሎት ያስፈልገናል ከዛ በተጨማሪ ደግሞ ሁልጊዜ ማመስገን አለብን ማለት ነው። ላለንበት ደረጃ ማመስገን አለብን፣ ምክንያቱም አሁን ያለነው የሆነ ሰዓት የጸለይ ነው ወይም የለመን ነው እንደዚህ ቢሆን ብለን የተመኘነው ደረጃ ላይ ነን ማለት ነው። ስለዚህ ድሮ ለእኛ ያ ቦታ ትልቅ ነበረ ይመሰለን፣ አሁን ግን ስንደርስ እንዳይቀልብን ለደረስንበት ቦታ ማመስገን አለብን። ከዛ በተጨማሪ ደግሞ ለወደፊቱ መጸለይ አለብን ማለት ነው ከዚህ የተሻለ ቦታ እንድንደርስ ስለዚህ ስኬት ሁለት ህግ አለው፣ ጸሎት እና ምስጋና ይላል። ይሄኛው አባባል ወይም አራፍተ ነገር ማለት ነው። ዲ ቤተሰቦቼ በጣም አሪፍ ቆንጆ አድርጋችሁ እያነበባችሁ እንደሆነ ሙሉ ተስፋ አደርጋለሁኝ። አምስተኛውን እስኪ እናንብብ፣ ትንሽ ረዘም ይላል። እስኪ አብረን እናነባለን ከእውነታው ከእውነታው ከእውነታው ይላል በጣም አሪፍ ይሄኛው ምን ይላል ይልቅ ይልቅ ይላል ሶስት ፊደል ነው ይልቅ ይልቅ ይላል በጣም አሪፍ በሀሳብ በሀሳብ በሀሳብ የበለጠ የበለጠ እንሰቃያለን እንሰቃያለን ይላል እስኪ አንድ ላይ አብረን እናንብብ። ከእውነታው ይልቅ በሐሳብ የበለጠ እንሰቃያለን። ይህ ማለት ምን ማለት ነው? ምን ማለት ፈልጎ ነው ብላችሁ ከጠየቃችሁ፣ ለምሳሌ አንዳንድ ጊዜ እውነታው ቀለል ያለ ነገር ሆኖ በሐሳብ ግን በጣም ብዙ እንሰቃያለን ማለት ነው። ለምሳሌ አንድን ሰው በድላችሁ ይቅርታ ለመጠየቅ ብትፈልጉ፣ ይቅርታ ብትጠይቁ እኮ በጣም ቀላል ነገር ሊሆን ይችላል። እውነታው ግን ይቅርታ መጠየቅ ነው አይደል? ነገር ግን በሀሳብ እንዴት እጠይቃለሁ፣ እንደዚህ ጎድቸዋለሁ፣ እንደዚህ ጎድቻታለሁ ምናምን ብላችሁ በሀሳብ እጅግ በጣም ልትሰቃዩ ትችላላችሁ። ስለዚህ ፎከስ ማድረግ ያለብን ሀሳቡ ላይ ሳይሆን ተግባሩ ላይ ነው። ለምሳሌ አንዳንድ ጊዜ አንዳንድ ቢዝነስ ለመጀመር አስባችሁ በሀሳብ በጣም ትሰቃያላችሁ። ይሄንን ብጀምር እኮ እንደዚህ ከስራለሁ፣ ይሄንን ባረግ እኮ እንደዚህ ሆናለሁ እንደዚህ ብሞክር እንደዚህ ወድቃለሁ፣ ብላችሁ በሀሳብ ትሰቃያላችሁ። ነገር ግን እውነታው ያ ላይሆን ይችላል። ጀምራችሁ ሊሳካላችሁ ይችላል ብላችሁ ማሰብ ይገባችኋል ማለት ነው። ሊሳካልኝ ይችላል ብላችሁ ብታስቡ ይሳካላችኋል ማለት ነው። ስለዚህ በሀሳብ ከመሰቃየት እውነታውን ማወቅ ወይም እውነታውን ማድረግ ይሻላል። አንዳንድ ጊዜ ሞክሮ መውደቅ ይሻላል ካለመሞከር ማለት ነው። ቤተሰቦቼ አሁን ወደ ስድስተኛው እናመራለን። ምን ይላል የህመሙን የህመሙን የህመሙን ልክ ልክ ይላል ልክ ስታውቅ ስታውቅ ስታውቅ ይላል። በጣም አሪፍ። ለመድኃኒት ለመድኃኒት ክብር ክብር አለህ። እስኪ አንድ ላይ አብረን እናንብብ። የህመሙን ልክ ስታውቅ ለመድኃኒት ክብር አለ። ይህ ማለት ምን ማለት ነው ካላችሁኝ፣ ወይም ብላችሁ ልትጠይቁኝ ትችላላችሁ። ይህ ማለት አንዳንድ ጊዜ የሰዎች ስቃይ አይገባንም፣ ወይም የእኛም ስቃይ ለሰዎቹ አይገባቸውም ማለት ነው። ምክንያቱም በእናንተ ቦታ ሆኖ ሰው ካላየ በስተቀር ያ ያላችሁበት ሁኔታ ለሰው ግልጽ ሊሆን አይችልም። ለዛ ነው የህመሙን ልክ ስታውቅ ለመድኃኒት ክብር አለ። ለምሳሌ አንዳንድ ጊዜ እናንተ የሆነ ችግር ደርሶባችሁ ያንን ችግር ካለፋችሁ በኋላ የሆነ ሰው በተመሳሳይ ችግር ቢወድቅ እናንተ ታውቃላችሁ፣ ምክንያቱም ከዚህ በፊት ስለቀመሳችሁ ማለት ነው። ስለዚህ ለዛ ነው የህመሙን ልክ ስታውቅ ለመድኃኒት ክብር አለ። የህመሙን ልክ ስታውቅ ለመድኃኒት ክብር አለ ወይም ለመድኃኒት ዋጋ ይኖራል ይላል ማለት ነው። ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደ ሰባተኛ እናመራለን። ምን ይላል? በጣም በጣም ታማኝ ታማኝ በሆንክበት በሆንክበት ቦታ ቦናታ ቦታ ስትከዳ ስትከዳ ያማል ያማል ያማል፣ ይላል። አንድ ላይ እስኪ አብረን እናንብብ። በጣም ታማኝ በሆንክበት ቦታ ስትከዳ ያማል ይላል። አያችሁ ውድ ቤተሰቦች ምን ማለት ፈልጎ ነው? ወይም ይህ አባባል ምስጢሩ ምንድን ነው? ትርጉሙ ምንድን ነው ካላችሁ አንዳንድ ጊዜ በጣም ያመንናቸው ሰዎች ሲገዱን ህመሙ እጅግ በጣም የበረታ ይሆናል። አብዛኛው ጊዜ ደግሞ ሰው የሚጎዳው በሚያምነው ሰው በኩል ማለት ነው። ያኔ እጅግ በጣም ስቃዩ ይበዛል የሚለውን አረፍተ ነገር ነው የያዘው። በጣም አሪፍ። ይህንን ይመስላል። የዛሬውን ቪዲዮ ምንድን ነው የተማርነው ካላችሁ፣ ሳጠቃላችሁ ዛሬ የተማርነው የተለያዩ አባባሎች፣ እጅግ በጣም ጠቃሚ የሆኑትን አስተማሪ የሆኑትን አባባሎችን በማንበብ የማንበብና የመጻፍን ችሎታ የንግግራችንን ችሎታ እንዴት ማሳደግ እንዳለብን አይተናል ማለት ነው። ውድ ቤተሰቦቼ ይህንን ይመስላል የዛሬው ቪዲዮ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ የደወል ምልክትን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች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 በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተም በተለያየ ምክንያትና በተለያየ አጋጣሚ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ የሆነ የትምህርት እድል ስለሆነ እየመጣችሁ እየተመዘገባችሁ በጣም በአጭር ጊዜ ውስጥ ማንበብና መጻፍ እንድትችሉ ይሁን። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እጅግ በጣም ብዙ ተማሪዎችን ካለማወቅ ወደ ማወቅ፣ ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ ስላመጣናቸው እናንተንም ተቀብለን ማሰልጠን እንፈልጋለን። ውድ ቤተሰቦቼ፣ ስለዚህ እየመጣችሁ እየተመዘገባችሁ የራሳችሁን የእውቀት ደረጃችሁን እንድታሻሽሉና ራሳችሁ ላይ የሚገርም ለውጥ እንድታዩ ይሁን። እስከ መጨረሻው አብራችሁ ስለቆያችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።